አንተ ገለልተኛ አሁን ጋዜጠኛ ከሆንክ አዳምጠኝ። ጋዜጠኛ ማለት ምንድን ነው? አንተ ለራሱ ገለልተኛ አይደለም እንደ ጋዜጠኛ የዛ የመሐመድ ብን አብዱልወሃብን አስተምሮ እንዲገፋ ስለሆነ፣ አንደኛ እንዳልከው የተቋም ገለልተኛ አለ፣ ጋዜጠኛም ገለልተኛ አይደለም። እንነጋገር በግልጽ ነው። ገለልተኛ ከሆንክ ቃላቴን የጠየከኝን ጥያቄ እስከ መጨረሻው እንዲወጣ ማዳመጥ የጋዜጠኛን ባህሪ ስነ መግባር፣ የጋዜጠኛ ባህሪ ያንተ ጠየቁትን ሲያብራሩ ያስቆማል። እኔ የጠየቁት ስነ ዋህቢያ፣ ስነ ዋህቢያ ታረሳለ ፕሬዝዳንት ወይ ስነ ዋህቢያ ማንሳት አግባብ ነው ወይ ነው የመጀመሪያው ጥያቄ። እርስዎ ህዝበ ሙስሊሙን የሚያገለግል ተቋም ምክትል ፕሬዚዳንት ነው። በዚህ ቦታ ላይ የራስዎትን ስሜት የሚያራምዱ ከሆነ የራስ ያለ ደም የሙስሊሙ ይሄ ተቋም ይተቋም ማለት ሙስሊሙን ህብረተሰብ በመንፈሳዊ፣ በማህበራዊ፣ በኢኮኖሚያዊ ጠንካራ ሙስሊም እንዲፈጠር ነው የተፈሰፈሰ የሙስሊሙን አንድነት የሚበትን አቂድ የያዘ ሙስሊም እንዲፈጠር አንፈልግም። አሁን ጥያቄ ናደና ቀፍ በኝ እንጂ እኮ ለሙስሊሙ አንድነት ነው ያል ለዛ ነው። ይህ አስተምሮት ከመምጣቱ በፊት የሙስሊሙ አንድነት አስተማመኝ መሰረት ያለው ይህን ተቋም የመሠረቱት ደግሞ እነ ሀጂ መሐመድ ሳኒ ሀቢብ ናቸው። የነሱን አቋም ይዞ የሚሄድ ተቋም ነው። የለየለት አህለሱና ወልጀማ ሱፍያዎች በዛ ካምብ የሚገባ ሁሉንም ሙስሊም ያካትታል። አሁን ያልከው ተዚር የምናደርገው ሙስሊሙን ህብረተሰብ ለመበተን ሳይሆን ሙስሊሙ ህብረተሰብ አንድ እንዲሆን፣ ቅድም እንደነገርኩ የሙስሊሙ ህብረተሰብ አንድነት የተሸረሸረው አንተን ተከትዬ አልሰግድም ማለት የመጣው ኢድ ለብቻ የሚሰግደው ውጥንቅጡ የወጣው ሙስሊሙ መቼ ነው ስትል፣ አሁን አንተ ታነሳለህ ውሀብያ ትላለህ ያልከኝ የሙሐመድ ብኑ አብደልዋሃብና የነ ኢብኑ ተይሚያ የነ ኢብኑል ቀይም አስተምሮት ከመጣ በኋላ ነው። የውሀብያ እምነት ቦኮ ሐራምን፣ አይኤስአይኤስን፣ እና አልቃኢዳን እና አልሸባብን ዓለም አቀፍ አሸባሪ መፈልፈያ ስለሆነ የምንወዳትን ሀገር አሳልፈን አንሰጥም። የምንወደውን ህዝባችንን ለአክራሪ ለእንጽፈኛ አንሰጥም ነው። ስለዚህ ማዲያማ ሀያቱና እኛም ዝምላ እንልላችሁ ለዋህብ የማስተላልፈው አሁንም ህዝባችን አታንገላቱ መስጂዱን አትቀሙት አትውረሩ የጊዜ ጉዳይ ነው ከማንም ጋር ብትላተሙ ከማንኛም ጋር ያላቻ ጋብቻ ብትፈጥሩም ነገ ይሄ የጋብቻችሁ ሰማኒያ እስከሚቀድር ድረስ ሶብር አድርጉ ምንጊዜም ዲል ለእናንተ አይሆንም ለምን ጤናማ አቂዳ ስለሌለ ሰላማዊ ስላል አይደሉ በሌላ ነገር የኢትዮጵያ ህዝብ ደግሞ ቢሉት ቢሉት የሚለያይ ህዝብ አይደለም የእስልምና ተከታውም የእስልምና ተከታይ ያልሆነውም ከይሀገ አካል ጋር አብሮ መኖር አይችልም ለምን ለአንድነቱ ስለማይበጀው ለልማቱ ስለማይበጀው ከዛሊካ አሁን የዋህብያ ፍቅር ይዟችሁ በዋህብያ ፍቅር ለወደቁ ሰዎች እንኳ አይጣማቸውም የመስተንትናችሁ እንዲህ አይነቱ የመጣው በዲግምት ካልሆነ በስተቀር መቼም አይተዋቸው ያፈቀሯቸው አይመስለኝም። በደም ያልተጠና ጋብቻ ነው፣ የማይቆም ነገር ነው እየተሰራ ያለው ለኢትዮጵያም አይጠቅምም፣ ለመንግስትም አይጠቅምም ለህዝብም አይጠቅምም። ይጠቅመኛል የሚል አካል ካለ አላህ ሐያት ይስጠን ነገ ጧት የምናየው ይሆናል። እኛ ብንሆን ልጆቻችን የልጁ ልጆቻችን የሚያውት ይሆናልና አሁን የተጀመረው ለማንም የማይጠቅም ለማንም የማይሆን ነው እና ይህንን መልዕክት ማስተላለፍ እፈልጋለሁ ይሻላል ሰዎች ውሀብያ የሚሉት ከምን አንፃር ነው ትክክል ነው ወይስ ስህተት ይላል ያው ውሀብያ የሚሉት ከአላህ ውጭ ሌሎችን አታመልኩ ብለውም ሙታንን ሼኾችን የሚሆኑ አላህ የሚወዳቸው ባሮች ነብያትን መላእክቶችም ቢሆኑ አትጥሯቸው በሌላ አዲስ ነገር አትጨምሩ እና እንሰልፍ ነገሮችን የሚናገሩትን ነው በብዛት ግልጻሉ። ነገሩ ወደ ሼክ መሐመድ ቢን አብዱልሃብ ተጠጋ እንጂ እሳቸው ለመጀመሪያ ጊዜ ያሉት የዚህ ጽንሰ ሐሳብ ጥንሳሽ አይደለው። ይሄ ዲን አንዱ መገለጫ ነው። መልእክተኛው አለይሂ ሰላም፣ ሌሎች ከዛ ልጅ የነበሩት መልእክተኞች ሁሉ ወደዚህ እውነታ ነበር ሲጠሩ የነበሩት እና

ግልጽ ነው። ስለዚህ ሰዎችን በቅጽል ስም እየጠሩ ከእውነታው ማራቅ ትክክለኛ አካሄድ አይሆንም። ማስረጃ በማስረጃ ይረታል። እውነት የያዘ ሰው ማስረጃን ይነገራል እንጂ እንዲሁ ያለምንም መሰረት ሰዎችን በእንዲህ አይነት ስም መወረፉ በቂ አይደለም። አንዳንድ ጊዜ ነገሩ ድንበር አልፎ በቃ የሆኑ ትክክለኛ መሆኑን የሚያውቁትን ነገር ራሱ የተከተሉ ሰዎችን ዋሀቢ የሚሉ ሰዎች አሉ

ሜዳ ነው እንደዛ። አለ ቦታ ላይ ዘርታችሁ የሚቀልባችሁን ጌታ ትተን ወይላ ሄደን አባየርዱን ክር ከርማሰር ፍየል ይዞ መሄድ አረኝ። ባካችሁ ደርሶልኝ ባካችሁ፣ ልጅ ስጦኝ ባካችሁ። ያንን ሰባ ሰባት አይታችሁ የለም ወይ? እድሜ ያላችሁ ያጀማ የአገራችን ሰው አርሙ ላይ ግፍ እንዳለ የዛ አካባቢ የዛ አካባቢ ሰው እንዴት አለ እዛ እንደደረሰበት አውቆ የለም? ማን ረዳን የዛ ሰዓት አላህን የሚገዛና ሻንጉ ጣ የወጣየወርድ እጣ ሚመ ማ ዛም ነ ወንድማችን ምትላቸው መርሃባ፣ ይህንን የፊትና ሸኽ ተብዬ ሰምታችኋል አይደል? ኡማውን ለመበጥበጥ ለማበጣበጥ ከዚህ በፊት በጣም ብዙ ጊዜ ጥረት ያደርጋል። በተለያዩ መድረኮችን አጋጣሚ እየተጠቀመ ሰዎችን ለመበታትን ሙስሊሙን ለም ከሙስሊም ጋር ለማባላት የራሱን ጥቅም ለማስከበር በተለይ ከመጅልስ ከተባረረ በኋላ መልሶ ለመግባት ፈልጎ መንገዱን እዛው አካባቢ እንዳይደርስ እንኳን ስለተደረገ ይህ እልህና ቁጭቱን ዋሃብያ ዋሃብያ ዋሃብያ በማለት ሙስሊሙን በተለያየ መድረኮች ለመበጥበጥ እየሞከረ እንደሆነ ይታወቃል። አሁን ደግሞ የሙፍቲ መሞት ለሱ ትልቅ ድል ነው። ለሱ ትልቅ ድል ነው። ለምን ካላችሁኝ ይኸው እንደዚህ አይነት ነገሮችን እንዲናገር አድርጎታል። ተእዚያ የሚደረግበት ቦታ ሰዎች ስለ አኼራ፣ ስለ ቀብር፣ አላህ ፊት ስለ መሰብሰብ ሰዎችን ማስታወስ ባለበት ቦታ ላይ ቡጨቃና ሐሜት፣ ዘለፋ፣ ወሬ እንቶ ፈንቶ ተረት ተረት እያወራ አላሁ አክበር ያስብላል። በሱ ዙሪያ ላይም የተሰባሰባችሁ ሰዎችም ደግሞ እናንተ መካከል እንኳን አንድ ሰው አለይሰ ሚንኩም ረጁሉን ረሺድ አንድ ሰው እንኳን ትንሽ አቅል ያለው ሰው እንኳን የለም። በቃ ያለውን ነገር ዝም ብሎ በስማ በለው መከተል። አንተም ምን አይነት ምን አይነት የተረገምክ ሰው ነህ? ምን አይነት በሽተኛ ሰው ነህ? ቢያንስ ሰው ተሳሳተ ከተባለ ሌላው ተሳስቶ ከሆነ የተሳሳተው ማረም እንጂ ድጋሚ ሌላ እንደገና ደግሞ ስተት መፍጠር ምን ይሉታል? አንተ ምትሻል ከሆነ ሙፍቲን የሰደቡት አካሎችን ረድ መስጠት አግባብ እንዳልሆነ ማስተማር ነው። አንተ የምታስተምረው በየትኛውም ቦታ ላይ ጥላቻን ነው፣ ነቀፌታን ነው። ሙስሊም እርስ በርሱ እንዲባላ፣ እንዲጋደል፣ እንዲጫረስ ነው የምታደርገው። አንተም ብሎ ሼክ ደግሞ የአፈር ሼክ በዛ ላይ ከአፍህ የሚወጣው ፍልግና ከአፍህ የሚወጣው መጥፎ ነገር ጠረን ራሱ አለው። አውዝ ቢላህ። አደብ አደብ፣ ወላሂ ልትይዝ ይገባል። ከዚህ በፊት ስላንተ ብዙ ተብሏል። ስላንተም ካንተ ጋር ያሉ አጋሮችህም ብዙ ተብሏል። ብዙ አይደለም። አሁን አደብ የምትይዝ ከሆነ አደብ ትይዛለ። አለበለዚያ ግን አደብ የሚያስይዝህ አካል አደብ ያስይዝሃል።